ዶናልድ ትራምፕ እጅግ እያመሰገኑ ይገኛሉ። ማንን ያመሰገኑት? ለምንስ ነው ያመሰገኑት? የሚለውን ጉዳይ እስኪ ተመልክተን እንመለስ። የተመለከታችሁት ቪዲዮ እንግዲህ በሶሻል ሚዲያ በጣም መነጋገሪያ ሆኖ እየተመላለሰ ይገኛል። ይህንን ቪዲዮ ደግሞ ዶናልድ ትራምፕ ከተመለከቱ በኋላ ለኤልሳቫዶሩ ፕሬዚዳንት ምስጋናቸውን አቅርበዋል ማለት ነው። ይህ እንግዲህ የሆነው የቪዲዮ ከተለቀቀ ከጥቂት ሰዓታት በኋላ ዶናልድ ትራምፕ በፔጃቸው ደግሞ በሶሻል ሚዲያቸው ለኤልሳቫዶሩ ፕሬዚዳንት ናይብ ቡክሌ መልእክታቸውን አስተላልፈዋል ማለት ነው። የሰራችሁልን ስራ እጅግ ቀላል የሚባል አይደለም። ምስጋናችን ይድረሳችሁ መቼም አንረሳውም ሲሉ ዶናልድ ትራምፕ ለቡኪሌ መልእክታቸውን አስተላልፈዋል ማለት ነው። የተመለከታችሁት ቪዲዮ እጅግ በጣም ሰቅጣጭ እና እንዴት በሰው ላይ እንዲህ ይፈጸማል እያላችሁ ይሆናል ምናልባት ስለ ኤልሳቫዶር መረጃው የሌላችሁ ሰዎች። ከዚህ ቀጥሎ እጅግ በጣም አነጋጋሪ ስለሆነችው ስለ ኤልሳቫዶር እና አሁን ስላለችበት ሁኔታ እጅግ በጣም የምትወዱትን አድቬንቸረስ የሆነ ቪዲዮ ይላችሁ። እነኚህ የምትመለከቷቸው ተራና ቀላል ወንጀሎች እየሰሩ ሳይሆኑ መንግስትን በማስጨነቅ ለ20 ዓመታት የኤልሳቫዶር ዜጎችን ያሸበሩ ዘግናኝ ወንጀል በመፈጸም አቻ የሌላቸውና የተመሰከረላቸው ነፍሰ ገዳይ፣ አስገድዶ ደፋሪ፣ አደንዛዥ እጽ አዘዋዋሪና ህፃናትን ለመስዋዕትነት የሚያቀርቡ የጥልቁ መንፈስ አምላኪ አደገኛ የማፊያ ቡድን አባላት ናቸው። የማፊያ ቡድኖቹ ባሪዮ 18 እና ኤምኤስ ሰርቲን የሚባሉ ሁለት ጽንፎች ሲኖሯቸው፣ ማፍያ ቡድኖቹ በመላ ሰውነታቸው ንቅሳት ያላቸው ሲሆን ንቅሳቱም ማንነታቸውን የሚገልጽ ሲሆን የየትኛው ቡድን አባል መሆናቸውንና ምን ስልጣን እንዳላቸው እንደ መለያ ይጠቀሙበታል። ንቅሳቱን ያደረጉ ሰዎች በፖሊስ ኃይሎች ሳይቀር እንዲፈሩና እንዲከበሩ ያደረጋቸው የነበረ ሲሆን ቅሉ ግን ይኩራሩበት የነበረው የሰውነታቸው ንቅሳት እጅግ አስከፊና አደገኛ ወደሚባለው ውስብስብና ከፍተኛ ጥበቃ ወደሚደረግበት የምድር ሲኦል ወደሆነው በመላው ላቲን አሜሪካ ትልቁ በሆነው ኤልሳቫዶር ወደሚገኘው ሲኮት ወደተባለ እስር ቤት ተይዘው እንዲወረወሩ ምክንያት ሆኗል። የማፊያ ቡድኖቹ በእስር ቤትም ሆነው አርፉም ከፍተኛ ኔትወርክ ያላቸው እነኚህ ማፊያዎች ምንም ኮሽ ባላለበትና ምልክት ባልታየበት ሁኔታ በርካቶች ከእስር ቤት ሊጠፉ ወይም ደግሞ ከፍተኛ የሆነ ወረራ በእስር ቤቱ ላይ ሊፈጸምና ጠባቂ ፖሊሶች ተገድለው እስረኞች በአደባባይ ማታ ነው ድሌ እየጨፈሩ ጉድ ሊያስብሉ ይችላሉ። ጠባቂ ፖሊሶች ፊታቸውን ማሳየት ፈጽሞ የማይታሰብ ነው። ካልሆነ ግን በቤተሰቦቻቸው ሕይወት ላይ ፈረዱ ማለት ነው። አዎ ፊታቸው የታየ የፖሊስ አባላት ዘመድ አዝማዶቻቸው እየታደኑ ይገደላሉ። ይህ አሁን የምትመለከቱት የእስር ቤት ህይወትና ሰቆቃ ምናልባትም የኤልሳቫዶር በትንሹም ቢሆን ተንፈስ ያለችበት ወቅት ነው። ነገሩ ወዲህ ነው። እነኚህ የሁለት የማፍያ ቡድኖች መንግስትን እጅግ ይገዳደሩ የነበሩና ለዜጎችም ምቹ ያልነበሩ እርስ በርስ የሚፈላለጉና የሚገዳደሉ አልፎም ንጹሐንን በመግደልና በመድፈር ለያዥ ለገናዥ አለመቻሉ እስካፍንጫቸው የታጠቁ ኃይሎች ነበሩ። ሆኖም ግን ፈጣሪ ኤልሳቫዶርን ተመለከታት። ፈጽሞ ያልተጠበቀው ሆነ። ምንም እንኳ ከዚህ ቀደም ከንቲባ ሆነው በርካታ ስራዎችን ቢሰሩም በፖለቲካ ፓርቲዎች ተቀባይነት ያልነበራቸውና ፍጹም ያልተለመደ የቅስቀሳ ሂደት የተከተሉት የ37 አመቱ ናዪብ ቡኪሌ ፕሬዚዳንት ሆነው በመመረጥ አለምን ጉድ አስባሉ። ጊዜ ያልፈጀባቸው ቡኪሌ አራት አመት ባልሞላ ጊዜ ውስጥ እነኝህን ገዳይ ቡድኖች ከያሉበት ለቃቅመው ቀደም ብዬ ወደ ገለጽኩላችሁ ሲኮት ወደ ተባለው እስር ቤት አጋዟቸው። በዚህ እስር ቤት በተአምር እንኳን ስልክ የመግባት እድል ቢኖረው አካባቢው ኔትወርክ እንዳይሰራ የሚያደርግ ቴክኖሎጂ ተገጥሞለታል። ቤተሰብ ነኝ፣ ዘመድ ነኝ፣ ለመጠየቅ ነው የመጣሁት በዚህ እስር ቤት ውስጥ ፈጽሞ አይሰራም። የእስረኛ ካፍቴሪያ ብሎ ነገር አይታሰብም። እዛው በታሰሩበት ይበሏታል እንጂ ከክፍላቸው መውጣት የሚፈቀድላቸው በቀን ለሰላሳ ደቂቃ ብቻ ሲሆን እሱም ከክፍላቸው ፊት ለፊት በሚገኝ ኮሪደር ላይ ስፖርታዊ እንቅስቃሴ ለማድረግ ለማድረግና ለሃይማኖታዊ አምልኮ ብቻ ነው። በዚህ ሁሉ ሁኔታ እጅና እግራቸው በሰንሰለት ካልታሰረ ምንም አይነት እንቅስቃሴ አይፈቀድላቸውም። ታዲያ ደክሟቸው አረፍ ማለት ቢፈልጉ እንኳን የሚተኙት ፍራሽ ላይ አይምሰላችሁ። አዎ፣ የሚተኙት ከላሜራ በተሰራ ተደራራቢ የብረት አልጋ ላይ ሲሆን የሚለብሱት አንሶላም ሆነ ብርድ ልብስ የላቸውም። የሚበሉትም የሚጠጡትም የሚጸዳዱትም የሚታጠቡትም እዚሁ የፀሐይ ብርሃን በሌለበት አንድ ክፍል ውስጥ ነው። አሳዝኗችሁ ይሆናል። ነገር ግን አትሳሳቱ። የሰሩትን ግፍ ስትሰሙ ይህ ሲያንሳቸው ነው የምትሉት፣ ከማንም ቀድማችሁ እናንተው ትሆናላችሁ። በጣም የሚገርመው ዓለም አቀፍ የሰብአዊ መብት ተሟጋቾች ኤልሳቫዶር እንዲያ የደም ምድር በነበረችበትና ንጹሐን እንደ ቅጠል ሲረግፉ በነበረበት ጊዜ አቤት ሳይሉ ዜጎቿ ሰላም ባገኙበት በዚህ ወቅት ሰብአዊ መብት ተጥሷል፣ ፍትህ ለእስረኞች ሲሉ አስመሳይነታቸውን በአደባባይ አጋልጠዋል። በአሁኑ ሰዓት በመካከለኛው አሜሪካ የምትገኘው ኤልሳቫዶር ለዜጎቿ ፍጹም ምቹና ሰላማዊ፣ ለቱሪስቶችም መስህብ መሆን እየቻለች ክፉ ደጉን ያየች የዓለማችን አነጋጋሪ ሀገር ለመሆን በቅታለች።